ዱስ ላሊበላ ካነጻቸው እጅግ ድንቅ አስራ አንድ ቤተ መቅደሶች ውስጥ አንደኛውን ቤተ ሊባኖስ ብሎ በስማቸው የሰየመላቸው እንደ ሊቀ ነቢያት ሙሴ በተአምራት የተለያዩ ጠበሎችን ከአለት ላይ እያፈለቁ ድውያንን የፈወሱ በጸሎታቸው ኃይል ለሶስት ዓመት ሰማይን የለጎሙ እጅግ ድንቅ የሆኑ አባት በሀገራችን እጅግ ዝነኛ ከሆኑ ቅዱሳን አባቶች አንዱ አባ ሊባኖስ ናቸው። እርሳቸው እንደ ተስዓቱ ቅዱሳንና እንደ አቡነ ገብረ መንፈስ ቅዱስ ሁሉ ከውጭ ሀገር የመጡ ናቸው። የነበሩበት ዘመንም አምስተኛው መቶ ክፍለ ዘመን መጨረሻ እና ስድስተኛው መቶ ክፍለ ዘመን ነው። ጻድቁ አባ ሊባኖስን አባ መጣ እያሉ መጥራት የተለመደ ነው። መጣ ማለት ኤርትራ ውስጥ የሚገኝና ጻድቁ በተጋድሏቸው የቀደሱት ቦታ ነው። ጥንተ ታሪካቸውስ እንደምንድን ነው ቢሉ አባታችን አባ ሊባኖስ ትውልዳቸው ከሮም ታላላቅ ሰዎች ነው። አባታቸው አብርሃም፣ እናታቸው ደግሞ ንግሥት ይባላሉ። በብስራተ መላእክ ተጸንሰው ስለተወለዱ ስማቸው በዚያው ሊባኖስ ተብሏል። ሊባኖስ እመ ብርሃን የተወለደችበት ቅዱስ ስፍራ ሲሆን በጥሬ ትርጉሙ ደግሞ ደጋ ማለት ነው። ምስጢራዊ ትርጉሙ ግን ለጻድቅነት ያገለግላል። አባታችን አባ ሊባኖስ በሀገራቸው ሮም ከወላጆቻቸው ጋር አድገው ለአካለ መጠን ሲደርሱ ከቁንስጥንጥንያ ሸጋ ብላቴና አጅተው አጋቧቸው። ወጣቱ አባ ሊባኖስ ግን ማታ ወደ ጫጉላ አልገባም ብለው እንቢ አሉ። ለዚያች ሌሊት ብቻ ከአባታቸው ጋር እንዲያድሩ ተፈቀደላቸው። መጽሐፍትን የተማሩ ነበሩና በሌሊት ምን እንደሚያደርጉ ሲያወጡ ሲያወርዱ፣ ቅዱስ መልአክ ከሰማይ ወርዶ ሶስት ጊዜ ሊባኖስ ሆይ ሊባኖስ ሊባኖስ ብሎ ጠራቸው። እነሆን ጌታዬ የሚሉት ከአባታቸው ጎን ነጥሎ እያጫወተ ሳይታወቃቸው ከሮም ወደ ግብፅ ገና መዳውና አደረሳቸው። በጊዜው ታላቁ ኮከብ ቅዱስ ጳቁሚስ ነበር። አባ ሊባኖስን አስተምሮ አመነኮሳቸው፣ በአትም ለየላቸው። በዚያ ለተወሰነ ጊዜ እንደ ቆዩም ቅዱስ መልአክ መጥቶ ለዘላለም መጠሪያ በዚያ ነውና ወደ ኢትዮጵያ ሄዳላቸው፣ እየመራም ከግብፅ አክሱም አደረሳቸው። አባ ሊባኖስም በዚያ ጭባት ወቅረው ይጸልዩ ጀመር። ጥቂት ቆይተውም ለስብከተ ወንጌል ተሰማሩ። በተለይ በስድስተኛው መቶ ክፍለ ዘመን በስብከት ከአክሱም ሸዋ ግራርያ ደርሰዋል። ተመልሰውም ወደ አክሱም ሄደው ጸበልን አፍልቀው ነበርና ድውያኑን ፈወሱ፣ ሙታንንም አስነሱ። በዚህ የቀኑት የአካባቢው ሰዎች ግን ምትሃተኛ ነህ ብለው አባረሯቸው። ጻድቁም ዶርቃ በምትባል ቦታ ለሶስት ዓመት ያህል ሲኖሩ በአክሱም ዝናብ አልዘንብ አለ። ጥፋታቸው የገባቸው የአክሱም ካህናት ወደ ጻድቁ ሄደው ይማሩን ቢሏቸው ዝናብ ዘንቦላቸዋል። አባ ሊባኖስ ግን ወደ ሸዋ ተመልሰው በደብረ አስቦ ለመኖር ቢሞክሩም አልተሳካላቸውም ነበር። ስሙ የአንተ ማደሪያነቱ ግን የቅዱስ ተክለ ሃይማኖት ነውና ወደ መጣ ሂድ አላቸው መልአኩ። እርሱም ወደ መጣ ኤርትራ ወርደው ታላቅ ገዳም አነጹ፣ ጸበሎችን አፈለቁ፣ ብዙ አርዴትንም አፈሩ። በዚያ በቅድስና በገቢረ ታምራት ኑረው ጥር ሶስት ቀን በመቶ አርባ ዓመታቸው አርፈዋል።